በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ገድለ ቅዱስ ቂርቆስ ወኢየሉጣ ምዕራፍ አምስት ከዚህ በኋላም ገዢው ይህንን ሕፃን ጥንቁልናው እንደጠቀመው በአምላኬ እምላለሁ አለ። ቅዱስ ቂርቆስም እኔም በአምላክነት በመንግሥት አንድ በሚሆኑ በአብ በወልድ በመንፈስ ቅዱስ አምናለሁ አለ። በአምላኬ ኃይልም በአንተ ላይ ያደረ ሰይጣን ይሸነፋል አለው። ገዥውም ወታደሮቹን መጠምዘዣና ማሰቃያ መሳሪያ አምጡ፣ በሰውነታቸውም አድርጉት፣ በጣም ማሰቃያቸው አላቸው። ያን ጊዜም ማር ቂርቆስ የኃያላን ጌታ ሆይ በመጀመሪያም ተጋድሎውን በፈቃዴ መፈጸም ይቻለኛል በማለት አልጀመርኩም፣ በእኔ ኃይልም ለአንድ ሰዓት እንኳን መከራውን አልታገስሁም። ነገር ግን ቸርነትህ ትዕግስትን ሰጠችኝ። አቤቱ ሆይ ዛሬም ሰይጣንን ድል አደርገው ዘንድ በፊትህም ምሕረትን አገኝ ዘንድ ኃይለን ስጠኝ አለ። ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ዋጋህን አሳይህ ዘንድና ከዚህ በኋላም ሄደህ ገዡን ታሳፍረዋለህ አለው። ከዚህ በኋላም ወደ እስር ቤት ጨመሯቸው። አንድ ጊዜም ገዘገዟቸው፣ በሁለተኛውም ሥጋቸውን ቆራርጧቸው። ማር ቂርቆስ ገዢውን አማልክቶችህን በዘይትና በጨው ጠቅልላቸው እንዳለውም በዘይትና በጨው ነክረው በቆዳ ጠቀለሏቸው። ከዚህ በኋላም ሥጋቸውን እንዳመድ በተኗቸው። ገዢውም በመቶ ብረት ሠራተኞች ላይ የተሾመውን የብረት ባለሙያ ዲሚጥሮስን በብዙ ድካም ሕፃኑን አሸነፍሁት አለው። ዲሚጥሮስም አማልክቶችህን ስለወደድሃቸው ይህን ሁሉ አደረግህ አለው። ያን ጊዜም ለአንጌቤናው አውሴብስ ከአስር ሺህ ሰዎች ጋር ቅጣት ነበረበት። የተከተሏቸውም አምስት መቶ ሰዎች ነበሩ። እስክንድሮስም ፈረደባቸው። ከዚህ በኋላም ጌታችን ኢየሱስ ክርስቶስ መንግሥተ ሰማያትን አሳያቸው። ያሳየውን መንግሥቱን እንደሚያወርሰውም ለማር ቂርቆስ ቃል ኪዳን ሰጠው፣ አስነሳውም። ከዚህ በኋላም ወደ ብረቱ ጋን ወረደ። የቅዱሳንን ሥጋም ዳሰሰ። የኃይልን መንፈስም በእርሱ ላይ ይፋለ ወደ ፍርዱ ቦታ ሂዱ፣ ገዢውንም አሳፍሩት አላቸው። እነርሱም እንዳዘዛቸው ሄዱ፣ የቅዱሳንን ማኅበርም አገኙ። ቅድስት እየሉጣን በዚያ በነበሩ በ11,004 ሰዎች መካከል ማለፍ ተሳናት። ያን ጊዜ ሕፃኑ ቅዱስ ቂርቆስ እናቴ ሆይ ወደ መሬት አውርጅኝ አላት። ከመሬትም ቆመና ከዚህ በኋላ ተበተኑ። ሕፃኑም እናቱን ይዟት ወደ ገዢው ገባና እኛን ማን እንደሆን እንታውቃለህን? አለው ገዢውም እየፈራ እኔ አላውቃችሁም አለው። ይህን ማለቱም ሌሎች እንዳያምኑ ነው። ያን ጊዜም የተባረከው ሕፃን የሰይጣን ልጁ ክፋትንና ተንኮልን የተሞላ ሆይ፣ ሌሎች እንዳያምኑ አላውቃችሁም ትለናለህን? እኛን አንተ ያሰቃየህን አይደለህምን? ስጋችንን ቆራርጠህ በብረት ድስት አደረግከው። ለስሙ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ግን እነሆ አስነሳን አለው ያን ጊዜም 1104 ሰዎች አሰምተው ተናገሩ፣ ከሞት ካስነሳቸው ከዚህ ህፃን ከእናቱ ከኢየሉጣ አምላክ በስተቀር ሌላ አምላክ በእውነት የለም አንድ እግዚአብሔር ነው አሉ። ገዥውም አትታወኩ ይህ የተደረገው ምታት አይደለምን? ምትት ከሆነስ እነሆ ምልክት እንዲያደርጉ ጠይቃቸዋለሁ። ይህን ማድረግ ከቻሉ በእውነትም በተደረገው ሁሉ ልክ ነው አለ። ታምር የሚያደርገው ህፃንም ፈጽሞ የሚሰጥ እግዚአብሔር ለምን አለው? ገዢውም በእውነት ከሙታን ተነስታችሁ ከሆነ ጫማዬ ይውጣና እንደቀደመው ሕይወት ያለው ይሁን አለ። አስደናቂው ሕፃንም ጸለየ፣ አቤቱ ሆይ አንተ ሰማይና ምድርን ፈጠርህ፣ ሰውንም በጥበብ ፈጠርህ፣ የሕይወትን ምስትንፋስ ሰጠኸው። እግዚአብሔር ሆይ ዛሬም ስውር አምላክ አንተ እግዚአብሔር ብቻ እንደሆንህ ይረዱ ዘንድ የሥራን ጥበብ የሚያውቁ ዘንድ ይህ የሰውን ደም የሚጠጣ ገዢ የተመኘውን አድርግ አለው። መሰረቱን ሳያስቀድም ቤቱን የሚሰራ ማን ነው? አንተ ግን እንዲህ አይደለህም። ሰማይን አስቀድም አልፈጠርህም? በደቃቅ አሸዋ ምድርን መፍጠርን አላስከተልህም አለ። ከዚህ በኋላም የገዢው ጫማ ከእግር ወለቀ፣ ታላቅ በሬም ሆነ፣ ከበሬው አንገትም ፍየል ወጣ። ይህች የማር ቂርቆስ ጸሎትም የመምህሩ የክርስቶስን ጸሎት ትመስላለች። በዮሐንስ ወንጌል አባቶ ያመሰግንሃለሁ፣ ሰምታኛልና ዘወትር እንደምትሰማኝም አውቃለሁ ነገር ግን አንተ እንደላከኝ ያምኑ ዘንድ ስለ ቆሙት ሰዎች እናገራለሁ፣ አለ። ይህን ተናግሮም በታላቅ ድምፅ ጮኸ፣ አልዓዛር ሆይና ከመቃብር ወደ ውጭ ውጣ አለ። የሞተው አልዓዛርም እጁን እግሩን ታስሮ ፊቱን በመገነዣ ተገንዞ ወጣ። ጌታ ኢየሱስ ክርስቶስም ከእንግዲህ ወዲህ ፍቱት፣ ይሄድ ዘንድም ተውት አላቸው። እነሆ አገልጋዩ ቅዱስ ቂርቆስም የመምህሩ ክርስቶስን መጽሐፍ ተማረ። ይኸውም በሬና ፍየልን ማስነሳት ነው። ይህን በተመለከቱ ጊዜ 1104 ሰዎች አሰምተው ተናገሩ። አቤቱ አምላካችን ሆይ ታጋሽና እውነተኛ ነህ፣ መንገድህም ሁሉ ቅን ነው አሉ። ገዥውም አትታወኩ፣ ይህን ሁሉ ነገር በጥንቁልናው አድርጎታልና አላቸው። አንጌቤናዊው ቅዱስ ቂርቆስም በሬውና ፍየሉ ይበሉ ዘንድ ሳር ስጧቸው አለ። በሰጧቸውም ጊዜ በሉ። ገዢውም ያርዷቸውና 1104ቱን ሰዎች ይመግቧቸው ዘንድ አዘዘ። ከጠገቡና ሌላ ምግብ ካልፈለጉ የተደረገው ነገር እውነት ነው አላቸው። ከዚህ በኋላ ምግቡ ተዘጋጀ። 1104 ሰዎችም ተቀመጡና በልተው ጠገቡ። ከፍየሉ ስጋ 6 ቅርጫት ከበሬው ስጋም አራት ቅርጫት አተረፉ። እግዚአብሔር ትንሹን ማብዛት ብዙውንም ማሳነስ እንደሚቻለው ሰዎች ይረዱ ዘንድ ገዢውም የተረፈውን ስጋ በተመለከተ ጊዜ አገልጋዮቹን ሌሎች አይተው እንዳያምኑ ይህን ስጋ ከባህር ጣሉት አላቸው። ለስሙ ምስጋና ይግባውና የአንድ የክርስቶስን ተግባር ያደረገ የማርቂርቆስን ተአምር እናድንቅ። የዚህን ተግባር ምልክትም ቅዱስ ወንጌል ይናገራል፣ እንዲህም ይለናል፦ ሲመሽ ደቀ መዛሙርቱ ወደ እርሱ ቀረቡ። ቦታውን ምድረ በዳ ነው ሰዓቱም መሽቷል፣ ወደ ከተማ ሄደው የሚበሉትን ይገዙ ዘንድ ሕዝቡን አሰናብታሉት። ጌታችን ኢየሱስ ክርስቶስም እንደ ተራቡ የሄዱ ዘንድ አይገባም፣ እናንተ የሚበሉትን ስጧቸው አላቸው። ከእነዚህ ከአምስት እንጀራና ከሁለት ዓሣ በስተቀር የለንም አሉት። እርሱም ወደ እኔ አምጧቸው አለ። በሳሩ ላይ ይቀመጡ ዘንድ ሰዎችን አዘዘ። እነዚህን አምስት እንጀራዎችና ሁለት ዓሣዎችም ወሰደ፣ ወደ ሰማይም ተመለከተና ባረከ፣ ቆረሰ፣ ለደቀ መዛሙርቱም ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ፣ ሁሉም በልተው ጠገቡ። የተረፈውን ፍርፋሪም 12 ቅርጫት ሙሉ አነሱ። የበሉት ሰዎችም ከሴቶችና ከሕፃናት ውጪ 5000 ነበሩ። ስሙ ሕያው የሆነ ክርስቶስ በአምስት እንጀራና በሁለት ዓሣ 5000 ሰዎችን እንዳጠገበ 12 ቅርጫት ሙሉ ፍርፋሪም እንዳስተረፈ በሰባት እንጀራም 4000 ሰዎችን እንዳጠገበ ሰባት ቅርጫት ሙሉ ፍርፋሪም እንዳስተረፈ እንደዚሁም ሁሉ ማርቂርቆስ 1104 ሰዎችን አጥግቦ ከፍየሉ ሥጋ 6 ቅርጫት፣ ከበሬው ሥጋ 4 ቅርጫት አስተረፈ። ከዚህ በኋላም ገዢው መድኃኒተኛ ሰው ጠራና፣ እኔ እሱን መቃወምና ነገሩንም መስማት አልቻልሁምና የዚህን ሕፃን ምላስ ቁረጥ አለው። ምላሱንም ቆረጠው። ሕፃኑ ግን ገዢውን፣ ለአንተ ምላሱን የቆረጥሁት ይመስልሃል? እኔ ግን አንተና አባት ሰይጣን በስህተታችሁ ውሃ ልታጠፉት የማትችሉት ከመንፈስ ቅዱስ የእሳት ምላስ አንደበት ተቀብያለሁ፣ አለው። ገዢውም በመድኃኒተኛው ሰው ላይ ተቆጣና ለምን ምላሱን ከስሩ አልቆረተኸውም? ጥበብህን ሁሉ ተጠቅመህ ለምን ስሩን አልነቀልኸውም? አለው። መድኃኒተኛውም ገዢውን ጌታዬ ሆይ ሁሉም ምላሱን ነሆ በእጅ አለ፣ አንተም በዐይኖች ተመልከት ሕፃኑ ከተናገረና ምላስ ሳይኖረው ከመጀመሪያው ይልቅ አንተን የሚዘልፍ ከሆነ እኔ ምን ላድርገው? ምላሱን ከስሩ ስቆርጥ መታሰቢያውንም ሳጠፋ ለማየት ከፈለግህ እሪያ ወይንም ማሳማ አምጣልኝ አለው። ገዥውን ማስመጣለትና ምላሱን ቆረጠው፣ እሪያውን ፈጥኖ ሞተ። ስለዚህም ገዥው ጠንቋዩን ሳያሰቃይተወው ትጉ ቅዱስ ቂርቆስም በሃይማኖት የበረታ ሆነ። ገዥውን ለመገሰጽ ለማስተማርም በረታ። የዳዊት ቤት እየጸና እየጸና ሄደ ተብሎ እንደተጻፈ እነሆ ቅዱስ ቂርቆስ የዳዊት ልጅ ስለሆነ ብርቱ ሆነ። የሳኦል ቤት እየደከመ እየደከመ ሄደ ተብሎ እንደተጻፈም የእስክንድሮስ ቤት ተዳከመ። ሕፃን ሲሆን ተመካ፣ እንዲህም አለ በጊዜው ለጦርነት ለሥጋዊ ተጋድሎ ከሆነ አዋጅ ነጋሪ ለጦርነት ደፋር ያልሆነ ሰው ሁሉ ክፉ እንዳደረጉ አገልጋዮች የተዋረደ ይሁን በማለት አሰምቶ ተናገረ። በፍጹም ኃይሌ መንፈሳዊ ተጋድሎ ንጋደል ዘንድ ይገባኛል። እነሆ አዋጅ ነጋሪ ሃይማኖቴ በመንፈሳዊ ጆሮ አደባባይ ቆሟልና ለጦርነትም ጨክን ይለኛልና፣ ስለዚህም ሕፃኑ ተጋደለ፣ በገዢው ፊትም ድል የማድረግን ምርኮ ተቀዳጀ። ሕፃን የአባቱንና የእናቱን ስም መጥራት ሳያውቅ የደማስቆን ሀብት ይወስዳል፣ በፋርስ ንጉሥ ፊትም የሰማርያን ምርኮ ይካፈላል የተባለው የነቢዩ ትንቢት እነሆ ተፈጸመ። ጩኸትና ድንጋጤ በማርቂርቆስ ላይ ደረሱ፣ ነገር ግን በትዕግሥቱ ፈጥኖ አጠፋቸው፣ በሁከታቸውም ጠፉ። እነዚህም ነገ በዚህን ሰዓት ነፍስን ከእነዚህ እንደ አንዱ ካላደረግሁ አማልክቶቼ እንዲህ አድርጉብኝ ብላ ኤልዛቤል ወደ እርሱ በላከሽ ጊዜ የእስራኤል ነቢይ ኤልሳን ያሳደዱት ናቸው። ኤልያስም ፈራና ተነስቶ ነፍሱን ያድን ዘንድ ሄደ። የይሁዳ ምድር ወደ ሆነችው ወደ ቤርሳቤህም ደረሰ። ጓደኛውንም በዚያ ተወው። እርሱም በዚህች ዕለት በበረሃው መንገድ ሄደ። በከትከታ ዛፍ ሥርም ተቀመጠ። ይሞት ዘንድም ለመነ። አቤቱ ሆይ፣ ከእንግዲህ ወዲህ ነፍሴን ተቀበል፣ እኔ ከአባቶቼ አልበልጥምና አለ። በዚያች ዛፍ ሥርም ተኛ። እነሆም መልአኩ መጣና ዳሰሰው። ተነሳና ብላም አለው። ኤልያስም ተነሳና ከትራሱ ኅብስትና የውሃ ማሰሮን አገኘ። ወሰደና በላ ጠጣም፣ ዳግመኛም ተኛ። የእግዚአብሔር መልአክም ዳግመኛ መጣና ቀሰቀሰው፣ ኤልያስ ሆይ መንገድህ ሩቅ ነውና ተነስተ ብላለው። እርሱም ተነሳና በላ ጠጣ። ኤልያስም በተመገበው በዚህ ምግብ ኃይል አርባ ቀንና አርባ ሌሊት ተጓዘ፣ እስከ ኮሬብ ተራራም ደረሰ። ከዚያ በዓት ገብቶም በዚያ አደረ። እነሆ ኤልያስ ይህን ያህል ታላቅ ነቢይና ሽማግሌ ሰው ሲሆን ሞትን ከመፍራቱ የተነሳ ሸሸ፣ ስለዚህች ፍርሃትም ተሸሸገ። የማር ቂርቆስ ብርታቱ ግን ጽኑ መከራን ለመቀበል ብርቱ ይሆን ዘንድ አስገደደችው። ወንጌልን የሚያስተምር ሐዋርያው ቅዱስ ጳውሎስ ለራሱ እንዲህ ሲል እንደተናገረው ከክርስቶስ ፍቅር የሚለየኝ ማን ነው? ሥቃይ ነውን? ችግር ነውን? ስደት ነውን? ረሃብ ነውን? ወይንስ መራቆት ነው ሰይፍ ነውን፣ ወይስ ጭንቀት ነው እንዳለ። መጽሐፍ ስለ እርሱ ዘወትር ይገድሉናል፣ እንደሚታረዱ በጎችም ሆንን እንዳለ። ነገር ግን ሁሉንም ማሸንፈዋለው እርሱ ወዶኛልና። ነገር ግን የጌታዬ የኢየሱስ ክርስቶስን ፍቅር የሚያስተወኝ እንደሌለ ታመናለሁ። ሞትም ቢሆን ሕይወትም ቢሆን ገዢዎችም ቢሆኑ ቀድሞ የነበሩት አሁን ያለው ወደፊት የሚመጣውም ቢሆን ኃይላትም ቢሆኑ ከክርስቶስ ፍቅር ሊለየኝ የሚቻለው የለም። የሐዋርያት አለቃ ሽማግሌው ጴጥሮስን እናስታውስ ዘንድ ይገባናል። ጌታ ኢየሱስ ደቀ መዛሙርቱን በዚህች ሌሊት ሁላችሁም ትክዱኛላችሁ፣ መጽሐፍ እረኛውን እገድለዋለሁ በጎችም ይበተናሉ ይላልና፣ ከተነሳው በኋላም ገሊላ ቀድማችኋለሁ አለው አላቸው። ጴጥሮስም መለሰና ጌታዬ ሆይ ሁሉም ቢክድህ እኔ ግን አልክድህም አለው። ጌታ ኢየሱስ ክርስቶስም እውነት እልሃለሁ በዚሽ ሌሊት ዶሮ ሳይጮህ ሦስት ጊዜ ትክደኛለህ አለው። ጴጥሮስ ግን ከአንተ ጋር ሞታለው እንጂ አልክድህም አለው። ደቀ መዛሙርቱ ሁሉም እንደ እርሱ አሉ። ይህን ሲነጋገሩም ከአስራ ሁለቱ አንዱ ይሁዳ ደረሰ። ከእርሱ ጋርም ብዙዎቹ ከሊቃነ ካህናትና ከሕዝቡ መምህራን ተልከው ሾተልና ጎመድ በመያዝ መጡ። የሚያስይዛቸውን ምልክትም ሰጣቸው። የምስመው ነውና እርሱን ያዙት አላቸው። ይሁዳም ቀረበና ሳመው፣ መምህር ሆይ ሰላም ለአንተ ይሁን አለው። ጌታ ኢየሱስ ክርስቶስም ወዳጄ ሆይ መጣህን አለው። በጌታችን በኢየሱስ ክርስቶስ ላይ እጃቸውን አንስተውም ያዙት። ከዚህ በኋላም ሁሉም ደቀ መዛሙርት ተውትና ሸሹ። ጌታ ኢየሱስ ክርስቶስንም መምህራንና ጸሐፊዎች ወደ ተሰበሰቡበት ወደ ካህናት አለቃ ወደ ቀያፋ ወሰዱት። ጴጥሮስም ከሩቅ ተነስቶ እስከ ሊቀ ካህናቱ ግቢ ተከተለው ወደ ውስጥም ገባ። የነገሩን ፍጻሜ ይመለከት ዘንድም ከአገልጋዮቻቸው ጋር ተቀመጠ። ከዚህ በኋላም በፊቱ ተፉበት፣ ክርስቶስ እየመታ ማነው ንገረን እያሉም ፈጽመው መቱት። ጴጥሮስም ከግቢው ውስጥ ነበር። አንዲት አገልጋይ መጣችና፣ አንተ ከገሊላው ከኢየሱስ ጋር ነበር አለችው። እርሱም የምትዩን አላውቀውም አላት። ወደ በሩ በመጣ ጊዜም ሌላኛው አገልጋይ ተመለከተችው። በዚያን ለቆሙት ሰዎችም ይህ ሰው ከናዝሬቱ ከኢየሱስ ጋር ነበር አለቻቸው። ዳግመኛም ካደው፤ እርሱም ይህን ሰው አላውቀውም በማለት ማለ። ከጥቂት ቆይታ በኋላም ከቆሙት ሰዎች ወገን መጡ፣ ጴጥሮስንም በእውነት ከእርሱ ወገን ነህ፣ አንተም የገሊላ ሰው ነህ፣ አነጋገርህም ያስታውቃል አሉት። ይህን ሰው እንደማያውቀውም አለ። ያን ጊዜም ዶሮ ጮኸ። ጴጥሮስም ዶሮ ሳይጮ ሦስት ጊዜ ትክደኛለህ ያለውን የጌታ ኢየሱስ ክርስቶስ ቃልን አሰበ። ወጥቶም ጽኑ ለቅሶን አለቀሰ። ሞት ሆይ ድል መንሳት ትሄት አለ። ሥቃይ ሆይ መውጊያ ሕሴት አለ በማለት በሥጋዊ ሞት እየተዘባበተ በጊዜው ተዘቅዝቆ እስከሚሰቀል ድረስ ሞትን ከመፍራቱ የተነሳ የሐዋርያት አለቃ ጴጥሮስ እነሆ ካደ። ቅዱስ ቂርቆስ ግን ሥጋዊ ሞትን አልፈራም፣ ክርስቶስን ይክደው ዘንድም አልወደደም። በመከራ ከመሰልሁት በክብር መመስለዋለሁ አለ እንጂ እንዳግመኛም የዚህ ዓለም መከራው ለዚች ክብርና ምስጋና ዋጋው እንደማይሆን አስባለሁ አለ። የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ጸሎትና በረከት በሁላችንም ላይ ይሁን ይደረግ፣ አሜን። በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የኢየሱስ ክርስቶስ ሰማዕቱ የሆነ ቅዱስ ቂርቆስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከህዝበ ክርስቲያኑ ጋር ይሁን ለዘላለም አሜን። ከታናሽነቱ ጀምሮ ለጽድቅ በሚጋደል በቅዱስ ቂርቆስ ተራዳይነት የሚታመን በቃል ኪዳኑም የሚማጸን ከሩቅ አገር አንድ መነኩሴ ነበር። ከዕለታት አንድ ቀን ለሕፃኑ ለቅዱስ ቂርቆስ ቤተ ክርስቲያን ካህናት ቀይ መልክ ያለው ልብስ ሲሰፋ በድንገት ከሩቅ በልብሱ ጸዳል አምሳል ሰይጣን ታየው። ያን ጊዜም መነኩሴው ታመመ፣ መብላትና መጠጣትም ተሳነው፣ ለሞትም ተቃረበ። መንፈቀለሊት ሲሆንም መነኩሴው እንዲህ በማለት ወደ ጌታችን ወደ ኢየሱስ ክርስቶስ ጸለየ። ከሰማይ ሰማይ እየወረድህ ከድንግል ማርያም የተወለድህ ከአራት ቀን በኋላም አላዛርን ከመቃብር ያስነሳኸው አቤቱ ሆይ እኔንም አስነሳኝ። የሚሳንህ የለም ሁሉም ይቻልሃልና። እንዳንተ ያለ ይቅርባይ አምላክ የለም፣ በምድርም እንደኔ ያለ ኃጢአተኛ የለም። እንደ ይቅርታ ብዛት ይቅርበለኝ። ለንስሐ የምበቃበትን ዕድሜን ስጠኝ። አንቺም እማቤቴ ቅድስት ድንግል ማርያም ሆይ ወደ ልጅሽ ለምኝልኝ። አንተም ተጋዳይ ቅዱስ ቂርቆስ ሆይ በጠላት የሰይጣን እጅ አትተወኛለ። በልቡ ይህን ሲያስብና ሲጸልይም ዓይኖቹ በእንቅልፍ ተያዙ። ዳግመኛም ይህ ሰይጣን በሰው አምሳል በህልም ታየው። እግሮቹ ሁለት ናቸው፣ አንገቱ አንድ ነው። ከአንድ አንገቱ ግን ብዙ ራሶች ነበሩት። ከራሶቹ የሚያስደነግጠው ዘንድ አንድ ዓይንና አንድ ጆሮ ነበረው። መነኩሴውም ባየው ጊዜ ደነገጠ፣ የሚለውንም አጣ። ያን ጊዜም ቅዱስ ቂርቆስ ለዚያ መነኮስ ደምግባቱ ግባቱ በሚያምር ህፃናም ሳል ተገለጠለት። በብርሃናዊ ግምጃም ተሸልሞ ነበር። ትምህርተ መስቀል ያለበት በትርም በእጁ ነበር። ሰይጣኑንም በሚያስፈራ ድምፅ ተናገረው። ወዳጄን በእንደዚህ ያለ የሚያስጭንቅ ህማም ታሰቃየው ዘንድ ማን ፈቀደልህ አለው። ይህንንም ተናግሮ በእጁ በያዘው በትረ መስቀል ወጋው። ያን ጊዜም ከመነኩሴው ዐይን እስከሚሰወር ድረስ እንደ አሞራ በረረ። መነኩሴውም የተቀደሰችዋ የኢየሉጣ ልጅ አንቤጌናዊው ቂርቆስ አንተ ነህን? አለ። ቅዱስ ቂርቆስም አዎ ነኝ፣ እጠብቀሃለሁ አለው። ይህ መነኩሴም ከእንቅልፉ በነቃ ጊዜ ፈጽሞ እንዳልታመመ ጤነኛ ሰው ሆነ። ይህም ሁሉ በቅዱስ ቂርቆስ ረዳትነት ተደረገለት ከፈጣሪውም ጸጋን አግኝቷልና።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 ወለተ ጊዮርጊስ ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ወለተ ማርያም ገብረ መድህን ገብረ ስላሴ አመተ ማርያም አጸደ ማርያም አጸደ ማርያም ወለተ አናንያ ወለተ መድህን ወልደ መድህን ወለተ ሰንበትና ወይዜ ገብረ እግዚአብሔር ኃይለ ማርያም ኃይለ ማርያም ወልደ ጻድቅ አመተ ጻድቅ ወለተ ሰንበት ጽጌ ማርያም ወለተ ሩፋኤል ወለተ ማርያም ወለተ ሃና ወለተ ሃና ወለተ ሃና ወለተ ኢየሱስ ወለተ ኢየሱስ ወለተ አረጋዊ ገብረ ኢየሱስ ገብረ እግዚአብሔር ወለተ ኪዳን አመተ ማርያም አመተ ኢየሱስ ወለተ ሰንበት ወለተ ስላሴ ወልደ ዮሐንስ ወልደ ኪሮስ ወልደ ኪሮስ ወለተ ጻድቅ ወለተ ማርያም ወለተ ማርያም ወለተ ትንሣኤ ወልደ ቂርቆስ ወለተ ማርያም ፍቅረ ማርያም ኃይለ ኢየሱስ ወለተ ማርያም እህተ ሚካኤል ኃይለ ማርያም ወለተ ሰማያት ወለተ ኪዳን ወለተ ሚካኤልና ወለተ ጊዮርጊስ አጸደ ማርያም ብስራተ ገብርኤል ተስፋ ጊዮርጊስ ወለተ ገብርኤል አስካለ ማርያም ወለተ መድህን ወለተ አማኑኤል ተክለ አብ ንግስተ አዜብ ናትናኤል ዳንኤል ኃይለ ኢየሱስ ገብረ ኢየሱስ አስካለ ገብርኤል ወለተ ገብርኤል ብስራተ ገብርኤል ሂሮተ ማርያም ጸዳለ ማርያም ስምረተ ማርያም ጸዳለ ማርያም ወለተ ማርያም ወለተ ስላሴ ወለተ ጊዮርጊስ ወለተ ሥላሴ ወለተ ተስፋ ህይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርሚያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወለተ ትንሣኤ ጳውሎስ ወለተ ህይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ልዑል ወለተ ሳራ ወለተ ሳራ ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴዎድሮስ ወልደ አቤል ወልደ ሳሙኤል ወልደ አቤል ወልደ አቤል ወልደ አቤል ወለተ ገብርኤል እና ገብረ ጊዮርጊስ ጽጊሃና ጸገነት ወለተ ህይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል አክሊለ ሰማያት ፍቅረ ዮሐንስ ወለተ ማርያም ሁለተ ማርያም ወልደ ሚካኤል ተክለ ወልድ ወለተ ማርያም ተክለ ሚካኤል ስህነ ማርያም ወለተ ማርያም ወለተ ማርያም ማኑኤል ሳሙኤል ብሩኖ ገብረ መድን ወለተ መድንና ገብረ ስላሴ ጽጌሃና ወለተ ኪዳን ሀብተ ማርያም ፍቅረ ስላሴ ወለተ ሰንበት ማሪቱ ኃይሉ ወለተ ስላሴ ወለተ ስላሴ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 እንዲሁም በአካል በስጋ የተለዩንን ወለተ ማርያም ወለተ ማርያም ኃይለ ማርያም ወለተ ማርያም ገብረ ስላሴ ወልደ ጊዮርጊስ ገብረ ስላሴ ወልደ ጊዮርጊስ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ህይወት በገነት በመንግሥተ ሰማይ እያሳርፍልን። አሜን። እግዚአብሔር አምላካችን እስካሁኑ አሳት ጠብቆ ለዚያ በቃን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማታት ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሆኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው፣ ዛሬም ዘወትርም ለዘላለም አሜን። አቡነ ዘበሰማያት።